አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህም፣ ምን አለ? አንተ ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይህም መስማታችን እራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ ኢራን ማናት አማን ምናምን የሚለውን ተውት፣ ይሄን ጉዳይ እንዴ፣ ፋርሶችና ሩሞች ሲጣሉ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበቲ ሩም። ለምንድን ነው ፋርሶችን እንዲያሸንፉ የተፈለገበት? ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነው አካል በየትኛውም አጋጣሚ ትረዳለ፣ ከጎኑ ትቆማለ። ሁለት ጠላቶችን ገለጸልንና ይሄኛው ጠላት ይሻላል አለ አላህ። አሁንም ቢሆን ኢራን ጠላት ናት ብለህ እንኳን ብታስብ? አሁን ግን በአሁን ሰዓት ግን ወዳጅነት፣ አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህም መፍራት፣ ወደ አላህ መመለስ፣ አላህም መማጸን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያደርግልን። ለይል ስንቶቻችን ተነስተናል ተነስተናል? እስቲ ስንቶቻችን አላህን በነዚህ ምክንያት ሰደቃ አውጥተናል? እስቲ ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽመደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ ቦክል ይሄ ቁንት እኮ መታዘዝ እኮ ነበረበት። መቼ ነው ቁንት የሚታዘዘው? አስቡት እስቲ ሙሉ በሙሉ ሲያልቁ ነው።